ቀጠለ። በዛ አይነት ሁኔታ መቀጠሉ ከባድ ነው ላንቺ፣ ምክንያቱም ስትኖሪ ነው ልጆችሽን ማኖር የምትችዩ። የወሰንሽን ውሳኔ በሚገባ ልክ ነሽ። ለልጆችሽ እናት ሆነሽ ጓደኛ ሆነሽ መኖር የምትችዩ በህይወት ስትኖሪ ነው። በህይወት ለመኖር ደግሞ መጀመሪያ ያለሽበት ህይወት ጥሩ አልነበረም። አዩ ጓደኛ ብትሆንም በእንደዛ አይነት ሁኔታ ከሴድ ጋር መሆን አንቺ ላይ የሚመጡት ነገሮች እያንዳንዱ ነገር አውቃለሁ። አዩ አኩርፋኛውን ይህን ቪዲዮ መጨረሻ ላይ ለቀቁት ቪዲዮ። እሱ ከለቀቁ በኋላ አዩ ራሱ ሲጀምር ቤትም የለችም ቤተሰቦች ወገ ሄዳለች እና እኔ እኔ አዩንም፣ አዩንም ተወልሻለሁ የምትፈልጊውንም ረጪ ብያታለሁ። እና ዛሬ የመጣሁት ይኸውልሽ፣ እኔ ብዙ ነገር አማርጫት፣ እሺ፣ የምትፈልገውን ነገር ትንገረኝ። አዩን ተዋት ነው ምን ሁን ነው የምትለውን ነገር ትበለኝ፣ አረጋለሁ ብያታለሁ። እሷ ምንም መልስ የላትም። አልፈልግም እዛ ጭራሽ አልኖርም ብላ ሮጣ ከኢትዮጵያ ለቃ ወጣች። ትጎዳለች በብዙ ነገር ከብዙ አንግል፣ ምክንያቱም እየደረሰባት የነበረው እያን ዛሬ መታወት እንግዲህ በቃ እስከ ዛሬ እጅ ቁጭ እየጠብቅ ያለው አዩ ምርር አርጋኛለች። እና በስም ስራቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አደለም ማለት ነው። ገባሽ? ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ። አዩ ምርር አርጋኛለች፣ ሰልቶኛል። ያው ቪዲዮ ካያቸት ያው ብዙ ነገራት ያለው በውስጥም በደበድባት ሁላ አልስተካከልም ብላለች። እና አሁን በትክክሉ ቤትን ቀጥ አርጋ የምትይዝልኝ ሰው ፈልጋለሁ። ፈልጌም ማዘጋጀት አለው ወስኜ ጨርሻለሁ፣ ማለት ነው። ስጠብቅ የነበረው ከትናንት ወዲያ የለቀኩት ቪዲዮ የሱመያን መልሷን፣ አዩን፣ ተወልኝ የምትል ከሆነ የምትመለስ ከሆነ ከሱመያ ጋር ቀጥ ቀጥ ብዬ እኖራለሁ ብዬ ነበር ያሰብኩት። እና በአሁኑ የአሁኑ ውድ በሰፊው የአሁኑ ውድ ማለት ነው በሰፊው የቀለበት ፕሮግራም አለኝ፣ ገባሽ ስላሳውቃቸው የመጣሁት ሱመያ በቃ ተስፋ ቁርጫ ነው። የመጨረሻ ነው በቃ። ካሁን በኋላ አንድ ቀለበት ያደረግኩላትን ያገባዋትን ከእሷ ጋር ብቻ መኖር ነው። ከእሷ ጋር ብቻ መኖር ነው። ሰላም አለይኩም ወረሕመቱላሂ በረካቱ ውድነት። ሰላም አለይኩም ወረሕመቱላሂ በረከቱ። ለምን እንደዚህ አልሽ እንዳትሉኝ እንዴት ናችሁ? ሰላም ናችሁ? የሀገር ውስጥም ከሀገሮች ያላችሁት ፕሊዝ፣ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። አዲስ ዩቲበር ነኝ። ሰምታችኋል ስለ ሲሄድ ውሳኔ በጣም ግርም የሚለኝ ነገር ያዩን ጥፋት እያሰባ ማለት እያሰባ አይደለም አሁን ከእሷ ጋር ያለውን ግንኙነት ተናገር አይደለ እንደ አግብቶ እንደምኖር ሰው አይደለውም ልብሴን አታጥብልኝ የምግብ ከውጭ ነው የምበላው የሆነ ነገር ስላት ቤተሰቦች ጋር ትሄዳለሽ ወዘተ ሚስቱን እየመጣ መፍታት ከፈለግ ከፈለግሽ እፈታልሻለሁኝ ይላታል አይባልም እኮ እንዴት ነው አፍ አውጥታ ፍታት የምትለው በኋላ ሰበብ አንቺ ነሽ እንዲላት ነው ይሄን ሁሉ ወጪ አውጥቶ ይሄን ሁሉ ክብሩን ዝቅ ያስደረገችውን ልጅ ራሱ በጭንቅላቱ አይቶ የማትሆኖ ከሆነ ራሱ እንደ መፍታት ያችኛዋን ከፈልግ ሽፈታልሻለሁ እያለ ጥያቄ ያቀርብላታል። የሰውን ባ ያለበት ሰው መቼም ባይሳካለት የሁለት ልጆቹ እናት በዛ ደረጃ ስሜቷ ተጎድቶ በዛ ደረጃ አስባችሁታል ባላችሁ? ለስራ ብሎ ኢትዮጵያ ገብቶ የሆነ ሴት አምጥቶ ታመመች ስታሳዝን ብሎ ሲለጥፍ እንትን ሲላት ያ ሁሉ ወጪ አውጥቶ ብዙ ቪዲዮ ያልተለቀቀ ቪዲዮ አለ። አይታችሁ ከሆነ ለእሷ ተደብቆ የመጣላት ቪዲዮ አለ እና ሃይላይት አሳይታለች። ይሄም ላይ ከማግባት ሙሽራ ከማግባቱ በፊት የሚደረግ ሌላ ፕሮግራሞች አሉ አይደለ? በእስልምና ሂና ምናምን የሆነ ብቻ አለ አይደል? ዋናው ሰርግ ከመምጣቱ ያን ሁሉ ፕሮግራም ወጥቶ ተደግሶ ያን ሁሉ ብር አውጥቶ አስደግሶ ያገባ ሴት ልጅ እቺ ልትታመም ልትቆስል እንደምችል እየገባው እየተረዳ እችኛዋን ጥፋተኛ ማድረግ የሁለት ልጆቹን እናት ከዚህ እቺኛዋ ጋር ሲያወዳደር እኩል ፈትቻ የአስር አመቱ በስድስት ወር ሚስቱ ጋር እያወዳደር ያለ በጣም እኮ የሚገርም ሰው ነው። አቤት ወንዶች ስትባሉ ግን ጌታን ርብ ፈጣሪ ስም ብቻ ምን እንላለን። ማግባት ጀግንነት አይደለም፣ በነገራችን ላይ ሴት እየቀያየሩ ማግባት ጀግንነት አያሰኝም። አግብቶ እንዴት ነው አባት መሆን የሚቻለው? እንዴት ነው ለሚስት ባል መሆን የሚቻለው? ለልጆች ደግሞ ላይክ አባት መሆን የሚቻለው እንጂ እየቀያየሩ ባገቡ ሰዓት ጀግንነት ያሰኛል ብዬ አላስብም። እዚህ ጋም እንደ አንድ ሴት ዝምታም ጥሩ አይደለም። እኔ ብለው ቢመለሱ አሪፍ ነው። ትዳሯን መሰብሰብ ትችላለች ብዬ አስባለሁ። ሱመያም ያረግ ማለት ያናድዳል፣ ሊያማ ሊያበሳጫግ ልጆች ካላባታቸው እንዳያድጉ ትልቁን ተጽዕኖ ብታረግ ብዬ አስባለሁኝ። መውጣቷ አሪፍ ውሳኔ ነው ብዬ አስባለሁኝ። እኔ የሚመስለኝ የሚመስለኝ እኔ ግምት ዝም ብላ ካለችበት ኤሪያ ላይ አሁን ላይክ እንትን ገብታለች አደለ? ይመን ገብታለች አደለ? ካለችበት ሀገር ወደ ዋናው ወደ ምትኖርበት ሄዳ እቃዎቿን ሽጣቸው አይመስለኝም። የሆነው ቦታ ደብቃ ነው ይመስለኝ፣ እቃዎቿን ወደ ቤታው መልሳ ላይፏን በዛው በቃ ላይፏ መስረታ የምትጀምር ነው የሚመስለኝ። እኔም አላመንኩበትም ሰው ቤት ልገባ ነው ምናም ምናም ነገር ያለችው፣ እውነትም እንግዲህ ሳይድ ስለዚህ ነገር ያልተጨነቁ አውቃ ነው ብላ ስላሰበ ነው። እኔም ውስጤ ፊል አድርጓል፣ አረዳታለሁ እስካሁንም የሷ ደጋፊ በምንም ነገር ቢሆንም። ግን መጨረሻ ላይ የሰራችሁ ቪዲዮ ሳይድን ለማሰደብ ነው እንዴ ብዬ ፊል አድርጌዋለሁ። ከሳይድ በፊት ማለት ነው። ጥፋተኛ ነው። እሱም በስነስርዓቱ ይቅርታ ማለት በቃ ሊያገኛት አልቻለም። ራሷን እያሸሸች ነው፣ ራሷን እያሸሸች ነው። ዛሬ ምንም ላይ መስላት ይችላል፣ ነገ ግን ሊቆጫት ይችላል። ልጆች ካል አንድ እናትና ካል አንድ አባት በተለያየ ሰው ማደግ በጣም አስቀያሚ ነው። ለብቻ ማሳደግ ይገብዳል። የራሷ ሰው ቢሆን አሪፍ ነበር። ፈቶላት፣ ወደዛ ተመልሶ አንድ ላይ ቢኖሩ የተሻለ ህይወት ነው ብዬ አስባለሁኝ። ሰሄድ ሁድ ያገባል አላቅ አላውቅም ሊያገባም ይችላል። ልቤ ግን ሚለኝ ይፈታል አዩን ይፈታታል ብዬ ነው ማስበው። እንቀጥል። የተከበራችሁ ቤተሰቦቻችን፣ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ዝት ይበል እያልኩኝ እስኪ በዛ ሰላም ናቸው ሰላም፣ ደህና ናችሁ? ሰላም ብያለሁ እና ውድና የተከበራችሁ ቤተሰቦቻችን ዛሬ ተመልሼ መጥቻለሁ። እንግዲህ የመጣሁት ከቤዛ ጋር የመጣሁት ዛሬ ቤዛን ያው እንደምታቋት አየሁም ጓደኛም ነች። ዛሬ ምን ላውራን የፈለኩት? መጨረሻ ላይ የሰራሁትን ቪዲዮ አይታችሁታል። ምን ብዬ ነው የሰራሁት እሱም ለሱምያ የመጨረሻ መልእክት፣ ከአሁን በኋላ የሱመያንም ስም አልጠራም ብዬ አስቀምጬ ነበር። ከአሁን በኋላ ስሟንም አልጠራም፣ ያለችበትም አልከታተልም፣ በቃ ደከመኝ። ተንበርክኬ አልቅሽ ልለምንሽ ብዬ ነበረ። መልእክቴንም ሰምተዋለች፣ ከምንም አልቆጠረችውም እሷ። ዛሬውን ሮጠሽ ካልመጣሽ እኔ ከአሁን በኋላ ስምሽንም አልጠራም፣ ያለሽበትም አልከተልም ብዬ ነበር። ዛሬ ሮጠሽ ካልመጣሽ ስላት እሷ ሮጣ ከሀገር ወጣች። የዘኑ ቀን ሀገር ወጣለች እና አልጠራምም ብዬ ነበረ ስሟም ማለት ነው። ዛሬ ለምን ጠራ ልትም እንችላላችሁ። የጠራሁበትን ምክንያት ከሀገር ስለወጣች ነው። ሀገር ውስጥ ሆና ዝም ብትለኝ ኖሮ ያው አልጠራም ነበር እና ልጆቹን ይዘሽ የምትንከራተችው ልከርልም ለሱመያ ነው መልክቴ። ስራ ሊገባ ነው ቸግሮኝ ብሬን ጨርሼ ነው ያለችው። እሱን ስትዋሻችሁ ነው። ብር ቸግሮኝ ነው ከሀገር የወጣሁት ስራ አረብ ቤት ልገባ ነው ልጆቼን የሚያስገባ ይፈልጉልኝ ብትለው፣ ውሸቷ ነው። ምንም ብር አይቸግራትም፣ ግን ለወደፊቱ ሊቸግርሽ ይችላል። አሁን አልቸገረሽም። እንዴት ብትሉ፣ አሁን ብዙ አጨብጫቢዎች አሉ። አለንልሽ አለንልሽ እያሉ ላይክ ያደርጋሉ። ምን ይላሉ? ኮመንት ጽፉላታል በውስጥ ያልሆነ ምክር ሰው ለማስታረቅ እንትን ይላል። እነሱ ደግሞ ያልሆነ ምክር ሄደሽ እንደዚህ ሁኝ ልጆቹ እንዳታሳዩ እዛ ሀገር እንዳትገቢ፣ አዩ እንዲት አደረግሻለች፣ የሌለ ነገር ነው ያስፈራሯት። ብር አልቸገራትም ያልኳችሁ። ቻናሉን ካያቸት ቪዲዮዋ እየታየ ነው፣ በጣም ይሰራል። ማንም የዩትበርን ሰው ነው የሚያውቀው። ሌሎች ምናልባት ባታቁት ታገኛለች። ማሻላ ነው። አንድ እሱም አታጠም ሁለት ደግሞ አዳዲስ ቻናሎች ሊንክ እያስቀመጠች የምታዩት ዩቱቦችም እየሰጠች ነው። አንድ ዩቱብ የምትሸጠው ሶስት ሺህ ሪያል ወይም ሶስት ሺህ ድርሃም ነው የምትሸጠው ማለት ነው። መቶ ሺህ ብር በሉት ሞኒታጅ ዳርጋ ሞልታ የምትሸጠው ማለት ነው። መቶ ምናምን ሺህ ብር እና አይቸግራትም። ቢያንስ አዳዲስ ቻናሎች ሱሱቱ ምናምን እያለች መከፋፍተውን አይታችሁ ከሆነ ዩቱቦች እየሰጠች ነው። እዛ ጋ እሷ ቸግሮኝ እንደዚህ ሁኝ ከልጆቼ ጋር ተንከራተትኩ በቃ ሰው እንዲያዝንላትና ወደ እኔ ሰው እኔን ጥምድ እንዲያደረገኝ ያደረገችው ስራ ነው። ይሄ ማለት ነው ይሄ ድራማዋ፣ ሰው እኔን እንዲጠምደኝ እኔን እንዲሰድበኝ፣ በአንተ ሰበብ በአንተ ምናምን እንዲሉ ነው እንጂ መቼም አይቸግራትም፣ አይቸግራትም። ቢቸግራት ነው ትኬት ቆርጣ ብድግ ብላ የምትሄደው፣ እዚህ ሐረር ባህር ዳር ምናምን እያለች እየዞረች እየሄደች ከነልጆቹ ልጆቹ ትኬት ታስቡት ይከብዳል። እኔ እንኳን ብሄድ ብቻ የለኝ ከነ ልጆቹ ይከብዳል። የልጆቹም ጭምር ነው የሚከፈለው የጀሚላ እንደ ትልቅ ሰው ትንሽ ብቻ ነው ቅናሽ ያለው፣ ከትልቅ ሰው እኩል ነው። የትንሿ ደግሞ የተወሰነ ይከፈላል። እሱም ማለት ነው የደርሶ መልስ ትኬት። እዛ ስትሄድ፣ እዚህ ሀገር ስትሄድ በመኪና አይደለም እየሄደች ያለችው። ቾኮሌት ነው፣ ምንም አይቸግራትም። ማሻላ ዩቱቦ እየሰራ ነው። ስለዚህ አስመስለሽ እኔን አታስጠምጅኝ። አስፈላጊ ከሆነ ደግሞ ምን ያህል እንደምሰራ በቁጥርም በነገራችሁ ልደነግጡ እችላላችሁ ማለት ነው። ተሰራለች አገኛለች እንደቸገረው ሰው ሆነች። በውስጥ እየመጥቶ ነው የሚሰድቡኝ፣ ልጆች ተቸግረው እኔ ራሱ አልተዋጠልኝም። የመጀመሪያ ቪዲዮ ላይ በጣም ፊል ፊላር ያለውን ባይመቷል አልቅሽ ያልባላሻችሁም ላይክ ስትገባ ሲከፋት እንደሚከፋት ኦፍኮርስ እናቃለን። ሁለተኛ ግን ያደረገችው እነዛን ደስ ይበላቸው በቃ እኔ እንዲሆንኩኝ ብላ ብቻ የሆነ ታሪክ ለመስራት ነው ቪዲዮ የሰራችሁ ብዬ አስባለሁ እንጂ እኔም ይቸግራታል ብዬ ተስፋ አላደርግም። ተንከራታ ሰው ቤት ልገባ ነው። አንድ ሰው ዩቱብ ቻናል እያለው አረቤ ገብቶ ይሰራል ለአንድ ሺና ለሁለት ሺ ሪያል፣ ሶስት ሺ ሪያል እንኳን በወር ቢከፈላት አትሰራም። ሶስት ሺ ሪያል በወር መቶ ምናምን ሺ ኢትዮጵያ ብር በወር ቢከፈላት አትሰራም። አረቤ አይደለም አንድ ሺና ሁለት ሺ ማለት ነው። ሶስት ሺ ድርሃም ቢከፈላት። ምክንያቱም አሁን አሉ ብዙ እንትሮች ስላሉ ደጋፊዎቹ አሉ። ግን አሁን አልቸግራትም አልቸግራትም። ቸግሯትም አይደለም ከሀገር ይወጣችሁ ከሀገር ወጣችሁ እኔን ለማስጠመድ ያወራችሁ ወሬ ነው እና ስለዚህ አሁን ማለት የፈለግኩት ስለ እሷ ማውራት ፈልጌ ሲሆን እሷ እኔን ለማስጠመድ ያደረገችው እኔን ሰውንት እንዲላይ ነው እንጂ መቼ የማይቸግራት። ግን የማስተላልፍልሽ መልእክት ለበኋላ ሊቸግርሽ ይችላል። ለወደፊቱ ይቸግርሻል። አሁን ያጨበጭቡልሻል የሆነ ወይ ስለኛ ማውራት ካቆምሽ፣ ወይም ሰሪው ቪዲዮ ካቆምሽ እይታ ሲተፋብሽ ሊቸገርሽ ይችላል። ሌላ ቢዝነሶች የሉሽም ማለት ነው። ስለዚህ አያዋጣሽም ነው የምለው። እኔ አሁንም ድረስ ማለት ነው፣ እና ሰልችቶኝ ነው፤ እሱ እየተከተለኝ ሀገር ውስጥ እዛ ሲሄድ እዚህ ሲሄድ፣ አሁን እዚህ ይመጣ፣ ምንም አያመጣም። ካሁን በኋላ የማይከተለኝም ብለሻል። እውነትሽን ነው፣ እኔ አልከተልሽም፣ ምንም አላመጣም። በቃ ካሁን በኋላ ተስፋ እኮ ቁርጫ አለሁ፣ ባለፈው ተናግሬያለሁ፣ እና ተስፋ ቁርጫ አለሁ። እኔ ካሁን በኋላ አንቺን ዞር ብዬሽ፣ አንቺ ወዳለሽበትም ሀገርም አልመጣም የትኬት እንኳን ብከፊልኝ እኔ ለራሴ አንቺን ፍለጋ ሲዞር ጊዜ ውስጥ ያለውን መረጨርሻ አለ ድፍረቱ እዚህ ጋር እንደዚህ ብሎ ሲያወራ ማለት ነው ለዛ ሁለተኛ ሚስቱ ከመንገድ ላይ አንስቶ ላገባ ሴት ልጅ ማለት ነው ያው ሁሉ ወጪ አውጥቶ ደግሶ አግብቶ ለእያንዳንዱ ነገር ሲያደርግላት ለማን የምትዘንጥበት ለዛ ለቤተሰቦቿ ያ ሁሉ ላይ የሚከፈል ብር አለ እሱን ሲከፍል ያ ሁሉ ያወጣ ወጪ ልጁን ለመፈለግ የሄደበትን እንደ ትልቅ ነገር አድርጎ ይቆጥሯል። ይሄኔ ስንት ነው ያወጣው? እዛ ካወጣው ወጪ ይሄኛው ወጪ ጋር ስታነጻጽሩት የትኛው ነው የሚበልጠው? ደፋር ነው አንተ አንተ ሰው። ይሄ ለራሴ አንቺ ፍለጋ በር እጨርሻለሁ እኔ ራሴ ማለት ነው፣ ከስር ያለው ማለት ነው። እዛ መጥቼ የራሳችን ትከራየ ነው ቤት የለም ሆቴል ነው ምናምን ውድ ነው ሆን የተመለሰችበት ቤት እዛ አይደል? ላይ ምናምን እስከ ሁለት ምናምን ሪያል ይሆናል ቤቱ ራሱ የምትቀመጥበት። ስለዚህ እሱ ራሱ ኑሮ ይከብዳል። እና ይሄን ለማውራት አይደለም ዛሬ የመጣሁት፣ የመጨረሻ ማስጠንቀቂያ ነው፣ የመጨረሻ መልእክቴ ነው። አልመጣም፣ ከአሁን በኋላ አልፈልግሽም። የትኬት እንኳን ብትከፍ ይልኝ አልመጣም። በቃ ተስፋ ቆርጫለው። አንቺንም ፈልግበት ከአሁን በኋላ ስምሽንም አልጠራምም። አንቺንም ፈለገ አልመጣም። እንሻላ ልጆች ሄናል ያለቀን ካደጉ ራሳቸው አባታችን ብሎ መጥተው ሊያገኙ ይችላሉ። አባታችን ብሎ መተው አያገኙክም። በነገራችን አትሳሳት፣ አባታችን ብሎ እንዲያገኙ ካላሳደግካቸው፣ አጠገብ ካልሆንክ በስተቀር እርሷ እንደዛው እንደደበቀች ልጆቹ ካደጉ ነገ አባታችን ብለው በጭራሹ አይመጡም። ቢያውቁም አባት እንዳላቸው ጥላቻ ነው የሚኖርባቸው፣ ያላሳደግካቸውም ፈልገህ ዋጋ ያልከፈልክላቸው ልጆች ነገ መጥቶ አባታችን አይሉህም። እሷ ስላለች አባታችን የሚልኩ መስሎ ከሆነ እስከዚያ እኔ ሌላ ልጅ ወልዳለሁ። በቃ ተስፋ ቆርጭ አለው። ዛሬ መጨረሻ ነው። ተስፋ ሰው ብቻ አይደለም። ዛሬ እች ልጅ እውነት ለመናገር ጸበባ በጣም አሪፍ ነው። ከሱመያ መቶ በመቶች ሴት የሀገራት የተሻለ ህይወት ይኖር ነበር ብዬ አስባለሁ። አስተያየቷ ምናምን የተለየ ነው። ላግባሽ ካለፍ ኮርስ አግኝታ ነው ታገባዋለች። እና እኔ ራሱ በጣም ውስጤ እንትን እያለ ነው ማለት ታቃለ ሱመያ። በቃ እንደዚህ አይነት ውሳኔ በመወሰነ እውነት እንደምትሰሚኝ እንደምታይኝ ተስፋ አደርጋለሁ። እና ሱመያ የወሰንሽ ውሳኔ ትንሽ ከባድ ነው። ከሰይድ በተለየሽ በራክሽ ቁጥር የሚያናድዱሽ የሚያበሳጩሽ ነገሮች ብዙ እንዳሉ አውቃለሁም ይገባኛል። ሆኖም ግን ይህን ውሳኔ መውሰንሽ በጣም ትክክል አይደለም። ልጆችሽን ይዘሽ በሰው ሀገር እንደገና መንከራተቱ ተገቢ አይደለም። ከሀገር የመሄድሽ የመሰደድሽ፣ ልጆቹን ይዘሽ ከሀገር የመውጣትሽ ጉዳይ ትክክል ነሽ። እኔም አንቺ ቦታ ብሆን ከአዩ ጋር ባለው ነገር ሰይድ ወይ አዩን ትቶ ከአንቺ ጋር ካልቀጠለ በዛ አይነት ሁኔታ መቀጠሉ ከባድ ነው ለአንቺ። ምክንያቱም ስትኖሪ ነው ልጆችሽን ማኖር የምትችይው። የወሰንሽን ውሳኔ በሚገባ ልክ ነሽ። ለልጆችሽ እናት ሆነሽ ጓደኛ ሆነሽ መኖር የምትችይው በህይወት ስትኖሪ ነው። በህይወት ለመኖር ደግሞ መጀመሪያ ያለሽበት ህይወት ጥሩ አልነበረም። አዩ ጓደኛዬ ብትሆንም በእንደዛ አይነት ሁኔታ ከሰይድ ጋር መሆን አንቺ ላይ የሚመጡት ነገሮች፣ እያንዳንዱ ነገር አውቃለሁ። በውሳኔሽ አንዳት ጸጸች። በሚገባ ልክ ነሽ። ግን ለልጆቹ ደግሞ ግራና ቀኝ ማየት በጣም አትሊስት ፊል እንዲያደረግ እንዲያስብ ስላደረገችው እዚህ ጋር የተናገረችው ነገር አሪፍ ነው። ምናልባት ሰው ከሆነ እውነተኛ ሰው ከሆነ ሊሰማት የሚችለውን ሴት ስለሆነች የተናገረችበት ሰይድ ማስጠንቀቂያ ሲናገር ከእንግዲህ አልመጣም ሲል ሲወስን እኔ ብታወሩበት ነው የምለው። በደንብ ማውራት ይኖርባቸዋል። ሱሜ አንቺ መጎዳት የለብሽም፣ ከዚህ በላይ ዋጋ መክፈል የለብሽም። መመለስ ካለበትም ሰይድ ነው በቃ። ለልጆቹ ማድረግ ያለባቸውን በጋራ ማውራት፣ መነጋገር ይኖርባቸዋል። እሱን እኮ ቦታ አልሰጠችኝም፣ አልሰማችኝም። ብዙ ምርጫ ስልቻታለሁ፣ የምትፈልጊውን ላደርግልሽ፣ አፌሩላ ውጥቼ አዩ ልተውልሽ፣ ነይ ብያታለሁ እንደዛ ሳይሆን ፈቶ ፈትቻታለው የት ነሽ ያለሽው? ብሎ መሄድ ነበረበት። እንዴት ውስጥ ሆና ምክንያቱም አንተ በምታረጋቸው እያንዳንድ ነገሮች ቃ እኮ ምንም አትፈልግም። አዩ ነበር ችግሩ አለ። እሺ አዩን እተዋታለሁ፣ ከአንቺ ጋር ብቻ እኖራለሁ፣ የምትፈልጊውን መረጪ ብያታለሁ። ጋይ ሰብስክራይብ፣ ላይክ፣ ሼር አድርጉኝ። ታው ላይክ፣ ላይክ፣ ላይክ፣ ላይክ አድርጉልኝ። ተመልካቾቻችን ፍለግትኛ ያልኩት አሁንም ከአዩ የበለጠ እሷ ሱመያ እና ልጆቼ ናቸው ለእኔ የሚያዋጡኝ ማለት ነው። በሚገባ አዩን ተወልሻለሁ አልኳት። ምን ትፈልጋለች አዩ? ያው አጉርፋኛውን ይህን ቪዲዮ ካየች በኋላ መጨረሻ የለቀቁት ቪዲዮ እሱ ከለቀቁ በኋላ አዩ ራሱ ሲጀመር ቤት የለች ቤተሰቦቿ ወገዳለች። እና እሱ እኔ እሱ እኔ አዩንም አዩንም ተወልሻለሁ የምትፈልጊውንም ምረጪ ብያታለሁ። እና ዛሬ የመጣሁት ይኸውልሽ፣ እኔ ብዙ ነገር አማርጫ የምትፈልገው ነገር ትንገሪኝ። አዩን ተዋት ነው ምን ሁን ነው የምትለውን ነገር ትበለኝ አረጋለሁ ብያታለሁ። እሷ ምንም መልስ የላትም አልፈልግም እዛ ጭራሽ አልኖርም ብላ ሮጣ ከኢትዮጵያ ለቃ ወጣች። ይሄ ስሜት አላት። ትጎዳለች በብዙ ነገር ከብዙ አንግል። ምክንያቱም እየደረሰባት የነበረው እያንዳንዱ በቅርብ ርቀት ቢሆን ሁሉንም አቃለሁ አያለሁ። ስለዚህ የወሰነችው ውሳኔ እንደ አንድ ሰው እንደ ግለሰብ እኔም ሴት ነኛለ፣ ለወሰነችው ውሳኔ ልክ ነች። እራሷን ማኖር መቆየት አለባት ሴት

ሙስሊም አይደለችም። እውነት ለመናገር ስቲል አልቀየራትም። ቲክቶኳን ገብታችሁ ቼክ ብታደረጉት ሂጃብ የምትለብሰው ዩቲዩብ ላይ ነው። ቲክቶክ ላይ ላይ ሂጃብ አትለብስም፣ እየጨፈረች እየደነሰች ምናምን ነው። እንዳለ ከሰይድ ጋር በለበሰቻቸው ልብሶች ዩቲዩብ ላይ በሂጃብ ነው፣ ቲክቶክ ላይ ደግሞ ኖርማል ነው ያለችው። እና ልጅቷ ዘላ ጨፍራ ያልጨረሰች ሴት ስለሆነች እሱ ራሱ ማለት በቃ ይሄን ያህል ደነዝ ነው። ሚስትና ልጁ ማጣቱ እንደው አቶ እዛ ጋ ያለው ነገር ተስተካክሎለት ቢሆን አሪፍ ነበር። ያ ነገር አልተስተካከለለትም። ብቻ አላውቅም፣ ምን ታስባላችሁ? እችኛው እቺኛው እናት የዚች ጠጋ ጠቃጠቃ ማልተመቸኝም፣ ላይገባት ይችላል። እኔ ለስመያ ምላት ወደ መጀመሪያው ህይወቷ እንትን ብላ እራሷን እንደዚህ መደበቁ አስፈላጊ አይደለም። እስከ መች ሰው ራሱን ይደብቃል? ራሷን አውጥታ ህይወቷን ከብትመራ የተሻለ ነው ብዬ ነው ማስበው። ልጆቹም አባታቸውን ቢያዩ ጠይቃቸው፣ አባት ያላቸው ልጆች ሆነው ቢያድጉ አሪፍ ነው። ነገ ልጆቹ ላይም አሪፍ የሆነ እንትን አይመጣም። ከልጅነታቸው አባታቸውን ካላ ሳያዩ ካደጉ የሆነ ሰዓት መጥቶ እኔ አሁን አባቴ ይሄድ የሆነ ሰዓት መጥቶ አባትሽ ነው እንዲ ላስተናግዶ አልችልም። ስለዚህ እሱም ዋጋ ከፍሎ ልጆቹ ማየት፣ መጠየቅ እንደ አባት አጠገባቸው መሆን አለበት ብዬ አስባለሁ። እሷም ሰውና ሰው ይጣላል ሁለቱ ካልተስማሙ አልፈልግም ብላ ከልቧ ከሆነ እኔ ግን ይቆጫል፣ ሊያማል። ሴት ነች መደበቅ ፈልጋ ነው እንጂ ባለን ማጣት ተራ ነገር አይደለም። ነገ ነው የሚቆጫው፣ ነገ ሲያገባ እውነት ሌላ ሕይወት አርፎ ሲሆን አርፎ ቁጭ ሲልም ሊከፋት ይችላል፣ ሊያማት ይችላል። አጠገቧ አጋዥ ምናምን ላይ ነው አይኖራትም። ኦፍኮርስ፣ ከዚህ በኋላ እሱ ከሌለ ያለችው እሷን ሰው ሀገር የምትኖረው ስለዚህ ብትመልሰው፣ ይህንን ሕይወት ባትበጠብጠው። እሱም ያን ትቶ ወደ እሷ ቢመጣ ሌላም ላግባ ብሎ አይላትም ብዬ ነው ማስበው። ህመሟን፣ ችግሯን፣ ጉዳቷን ሁላችንም እናውቃለን። ግን እዚህ ጋር ብታበቃ አሁን እሷ እያደረገችው ያለችው ነገር እናንተ ጎበዝ ጎበዝ ብሎ ማበረታታት ሲሆን፣ እንዲታረቁ፣ እንዲመለሱ እሷ ላይ በኮመንት ተጽዕኖ ማድረግ ነው ያለባችሁ ብዬ አስባለሁ። እሱ ላይም በኮመንት ወደ ሚስቱ እንዲመለስ ያችኛን እንዲፈታ ተጽዕኖ ብታረጉና ሁለቱ ልጆች ካለ እናትና ካላባት እንዳያደርጉ እንዳያድጉ እኛ የቻልነው ተጽዕኖ እናደርግ ብዬ ነው ማስበው። ላይክ ሰብስክራይብ፣ ሼር ያደረጋችሁ አበረታቱ። ወይም በያላችሁበት ቦታ ፈጣሪ ደስተኛ ያርጋችሁ፣ ሕይወታችሁን ይስተካከልላችሁ፣ ሀሳባችሁ ይስተካከልላችሁ። በጣም ነው የምወዳችሁ ማከብራችሁ። ዋይ ሰብስክራይብ